ወንድሜ መስቀል አልባ አይደለም። ይሄ መስቀል አልባ አይደለም፣ አልባ አይደለም። መስቀል የተሸከመ ጴንጤ ነው። መስቀል የሌለው ስታይል ይዞ የሚወጣ ይኸውልህ፣ ስታይል ያለው ያዘዋ፣ አስቀመጧ እና አለዋ፣ እና መከራ አልቀበልም አለው። ቻሌንጅ አልቀበለው፣ ይኸው ወጣው። አየህ፣ ለምን መሰለህ? መስቀል ጥሎ አለ። መስቀል የጣለ ይደባደባል። መስቀሉን ተሸክሞ መከተል ይሄን መስቀሉን ተሸክሞ መከተል የሚለው ቃል በማቴዎስ ሁለት ጊዜ በማርቆስ ሁለት ጊዜ በሉቃስ ወንጌል ሁለት ጊዜ በጥቅሉ ስድስት ጊዜ ተጽፎ ይገኛል። መስቀሉን ተሸክሞ መከተል የሚለውን ቃል ማርቆስም በራሱ እይታ፣ ሉቃስም በራሱ እይታ፣ ማቴዎስም በራሱ እይታ ሲናገረው፣ ሦስቱም ግን አንድ እይታ ውስጥ ገብተው ስለ መስቀሉ አንድ ነገር ተናግረዋል። እሱም የተናገሩት ተመሳሳይ ቃል መስቀሉ የሚል ስፔሲፊክ ነው። መስቀሌን አይልም፣ መስቀላችሁን አይልም። መስቀሉን ብሎ ተመሳሳይ ቃል ያወጣል። ይህ ማለት አንድ ልንከተለውና ልንይዘው የሚገባ ስፔሲፊክ የሆነ አንድ መስቀል ብቻ እንዳለ ስድስቱ ምዕራፎች ገላጮች ናቸው። አንድ መስቀል እንዳለ፣ መስቀል ሌላ እንደሌለ መስቀሉን እያሉ ጽፈውታል። እነግራችኋለሁ፣ ምንም መስቀል የለም፣ አንድ ነው፣ እሱም ኢየሱስ የተሰቀለበት ነው። አንድ ደም ፈሷል። አንድ ጥምቀት አለ። አንድ ሃይማኖት አለ። ይህ ክርስትና አንድ መጽሐፍ አለ። አንድ አምላክ አለ። አንድ አማላጅ አለ። አንድ ቤዛ አለ። አንድ አዳኝ አለ። አንድ ደም አለ። አንድ መስቀል አለ። አንድ አለ። መስቀሉን ተሸክሞ ይከተለኝ ሲል፣ ይህ መስቀሉን ተሸክሞ የሚለው የእግዚአብሔር ቃል የተወሰደው በዚያን ጊዜ ምን ይደረጋል? መስቀሉን ተሸክሞ ወንጀለኛው ቅጣተኛው፣ ፍርደኛው፣ የተፈረደበት ሌባ፣ የተፈረደበት ወንበዴ፣ የተፈረደበት አመፀኛና ገዳይ መስቀሉን ይሸከምና ከታሰረበት ወህኒ ቤት እስከሚሰቀልበት ተራራ ተሸክሞ ትሄዳል። ተሸክመው ሲጓዝ መሃል ላይ ይወድቃል፣ ይነሳል። አይራሩለትም፣ እየገረፉ ያስነሱታል። መስቀሉ ምንድን ነው ስትሉ እንጨት ሳይሆን የተሸከመው ውንብድናውን ነው፣ ወንጀሉን ነው የተሸከመው፣ አመፃውን ነው የተሸከመው። እንጨቱን ሲሸከም የሚሰቀልበት ነው። ምን እያስታወሰው ነው? ሌባው እያለው ነው፣ በቅጣት ነው እያለው ነው፣ ፍርደኛ እያለ ስለዚህ፣ ሲጓዝ እየተጸጸተ ነው የሚጓዘው፣ ባላደረግኩ፣ ባልሰራው፣ ምን ነው ኮመንተሪውን ሳያው አብዛኛዎቹ ሳይደርሱ ይሞ ታሉ የተሸከሙት እንጨቱን ሳይሆን የተሸከሙት የሚሰቀሉበትን ወንጀላቸውን ነው። ኢየሱስ ግን የተሸከመው መስቀል ወንጀሉን ሳይሆን ወንጀልን ነው። መስቀል መሸከም መስቀልን ስንሸከም ምንድን ነው የምንሸከመው? እንጨት ነው። በምንድን ነው የምንሸከመው? መስቀሉ እንጨት አይደለም፣ ቅጣት ነው። መስቀሉ በትከሻ አይደለም፣ እንጨት ስላልሆነ የምትሸከመው በልብ ነው። ማቴዎስ 10፥38 መስቀሉን ይዞ ተሸክመው የማይከተለኝ ቢኖር ለእኔ ሊሆን አይገባም። በምንድን የምትይዘው መስቀሉ? ብዙዎች በጆሮአቸው ይዙታል። ብዙዎች አንገታቸው ላይ አድርጉታል። መስቀል እዚህ ላይ የሚደረግ አይደለም። መስቀል እዚህ ላይ የምትነቀሰው አይደለም። መስቀል እንዲህ የምትይዘው ይዘው አይደለም። መስቀል በልብ የምትይዘው ሞትና መከራ ነው። መስቀሉ ሞቱ ነው። መስቀሉ መከራው ነው። መስቀሉ እንጨት አይደለም። መስቀሉን ተሸክሞ ይከተለኝ የሚለው መስቀሉን በትከሻው ላይ አድርጎ ይከተለኝ ማለት ሰው ሞቱን በልቡ መከራውን በልቡ ይዞ ይከተለኝ። ለምን በልብ የያዝከው ነገር የሚወድቅ አይደለም። ይልቁንስ የተያዝክበት መያዝ መያዝ ያመጣል። ያለንም ይኸው አላማርሽ መስቀሉን ስለተሸከምን መስቀሉን ስለያዝን እኛ ብቻ ሳይሆን የያዝ ነው፣ እሱም ስለያዘን አንመለስም፣ አናፈገፍገም። ተይዘናል። ሞቱ በልባችን አለ። በልብ የያዝከው ነገር ተይዘህበታል። ለኢትዮጵያዊ ደግሞ በልብ መያዝ ይነገረዋል። እንዲህ ስትያዝ በልብ ነገር ስትይዝ ሰው ስትይዝ ሁሉ ነገር ያስታወቅብህ የለ እንዲህ ቅንድብህ፣ ጥርስህን በከንፈሮች ልትደብቃቸው ብትሞክር አያሱ እንዲህ ልታገጣቸው ብትሞክር ከንፈሮች ራሱ ያሳብቁባል፣ ቅንድብህ ያሳብቃል። ነገር ይዘህ አለ ውስጥ የያዝከው ነገር ነገሩ ያሳብቃል። ንግግር፣ ሀሳብ፣ በሀሳብ ትወስድ ተይዝ። እንዴ ደና አደለሽም እንዴ ደና አደለህም እንዴ ምኑ ነውሃል? ልክ አይደለም እትስለኝ። አይ ልክ ነኝ ጥሩ ነኝ እትላለሁ ግን ያሳብቅበል። መስቀሉን በልቡ የያዘ ክርስቲያን ሁሉ ነገሩ ያሳብቅበታል። ክርስቲያን ነኝ ማለት አይገባው። በልቡ ሞቱን የያዘ በልቡ መከራውን የያዘ በልቡ መስቀሉን ተሸክመው የሚሄድ ክርስቲያን ሁሉ ነገሩ ይናገራል። ክርስቲያን ነኝ አትልም። ንግግርህ ይገልጣል። አኗኗረህ ይገልጣል ተይዛላ መስቀሉን ተሸክማላ በልብ የተያዝክበት ነገር አለ። የሉቃስ ዘጠኝ ሀያ ሦስቱ ለሁሉም እንዲህ አላቸው፣ በኋላዬ ሊመጣ የሚሆን ቢኖር ራሱን ይካድ፣ መስቀሉንም ዕለት እለት ተሸክሞ ይከተለኝ። እለት እለት እንጨት ነው እንደምትይዘው? እለት እለት ላይ ላይ ያለው እንጨት ነው እንዴ? በልብ ነው ስትነሳለህ፣ ትቆማለህ፣ ስትሄዳለህ፣ መከራው አለ፣ ሞት አለ ሁሉ ነገሩ ላይ ላይ አለ፣ የእሱ ስቃይ አለ። እለት እለት ይዘህ መጓዝ ትጀምራለህ። መስቀሉ በልብ ይዘህ ተይዘህ፣ ዕለት ዕለት ስትት መስቀሉን በልብ ይዘህ መዞር ይሆንልሃል። የትም ግባ፣ ኢየሱስ ካንተ ጋር የት ሙጣ ኢየሱስ ካንተ ጋር አብሮ ይወጣል አብሮ ይገባል። ሁለተኛ ቆሮንቶስ አራት አስር የኢየሱስ ሕይወት ደግሞ በስጋችን ይገለጥ ዘንድ ሁል ጊዜ የኢየሱስን መሞት በስጋችን ተሸክመን እንዞራለን። እናገር ባለው ዛሬ ሕይወቱ ይገለጣል። ሞቱን ትሸክማለህ። ሕይወት ከዚህ በኋላ በአንተ ቤት ማንፈስት ያደርጋል። ህይወት እንዲገለጥ ሞቱን ተሸከም፣ ሞቱን ያዝ፣ መስቀሉን ተሸከም። ዛሬ ባክቱ ዘኦርጂን ወደ መጀመሪያው ትመለሳለን። ይሄ የተበረዘ ክርስትና ተጠርጎ ይወጣል። ዛሬ ይህን እያጠናው ስልኬን ሳይ አንድ ነገር አየው። የአሜሪካው ፕሬዚዳንት ትራምፕ ለሁለቱ ምክር ቤቶች ዛሬ የሚጠበቅ ንግግር አደረጉ። የሚጠበቅ ንግግር ሲያደረጉ እንደዚህ ብለው ተናገሩ አሜሪካ ወደ ቀድሞው ነገሯ ተመልሳለች። ምን ማለት እንደሆነ ታውቃለህ? ገንዘባቸው ላይ እግዚአብሔርን አንደኛ አደረገች አሜሪካ አባቶቻቸው የነበሩባት አሜሪካ ወንድና ወንድ የማታጋባ አሜሪካ ወደኋላ ተመልሳለች አሉ ላለው ዛሬም ቤተ ክርስቲያን ወደ ኦሪጂናል ስቴቷ ትመለሳለች። የመንዳት ክርስትና ታቆማለህ። መስቀል ተሸክሞ የሚከተል ክርስቲያን ባክ ቱ ዘ ኦርጅን ያበላሎይ ያስነዳሎይ ያጋባሎይ አይደለም። መከራም ልንቀበል ገብተናል። አቅም ያለው ክርስትና፣ በመከራ ያለፈ ክርስትና፣ መስቀል ተሸክመው የሚከተል ክርስትና፣ ፈንዲሻ ያልሆነ ክርስትና። ልጆቻችን ምን እንደሚወስዱ እስከማይታወቅ ድረስ የቀጠነ የሚፈረካከስ ክርስትና። ስቅል ላይ ያለ ጭድ ግድግዳውን መረጉት፣ ካላጣባቂው ጭድ በጭቃ ብቻ ለሰኑት ስለዚህ ተሰነጣጠቀ። የሚሰነጣጠቅ ክርስትና ካልበላው ይሄዳለው፣ ካልነዳው ይሄዳለው፣ ቸርች እንደዚህ ካሉኝ ይሄዳለው የሚል የተሰነጠቀ ክርስትና። ገና ሰይጣን ነክቶት አይደለም ሲያልፍበት፣ ገና የሚሰነጠቅ ክርስትና። መከራ የማይሸቀም ሞቱን ተሸክመው የማየት ኢየሱስም መከራ በስጋው ይዞ የማየት ክርስትና ከዚህ በኋላው በአክቱ ዘርጅ ክርስትና የኢየሱስ ሕይወት መገለጥ ብቻ ሳይሆን የኢየሱስን ሞት መሸከም ነው። ሕይወቱ እንዲገለጥ ሞቱን ትሸከማን። ትንሳኤ ያለ ሞት የለም። ማግኘት ያለ መስጠት የለም። ከፍታ ያለ ትህትና የለም። ይሄ ከፍታ እየተመኘ አየር ላይ የሚዋዥ ክርስቲያን አንፈለገም። በትህትና መስመር ሄደ ክርስትና ወየብ አይደል። ማግኛ ሆን አደል። እውነት ነው እኮ ያስገኛል። እውነት ነው እኮ ያስበላል። በልቻለሁ። እውነት ነው አምሮብኛል። ግን ሞቱንም ተሸክሜ ያለሁ መከራውንም ይሻለሁ። ኢየሱስን ወደዋል። መስቀሉ በልብያል፣ መከራው በልብያል። ትንሣኤ አለ፣ ከዛ በፊት ግን ሞት አለ። የሰናፍጭ ቅንጣ ካልሞተ በብዛት የላትም። ክርስትና በሞት ውስጥ የሚታለፍ ሕይወት ነው። እንደ ወርቅ ተፈትነ ታልፋለ። ከዛ በኋላ ግን ታብለጨልጫለች፣ ትወደዳለች። ማንም ገፍቶ አይጥለም፣ ማንም ነቅንቆ አይጠልም። ሕይወቱ በእኛ እንዲገለጥ ሞቱን ተሸክመን እንዞራለን። መስቀል አልባ ክርስትና፣ መከራ የጠላ ክርስትና፣ መስቀል ጌጡ ክርስትና መስቀል ጆሮ ላይ የሆነ ክርስትና፣ መስቀል በታቱ ብቻ የሆነ ክርስትና፣ መስቀል ቤተ ክርስቲያን ደጅ ላይ ብቻ የሚሰቀል ክርስትና አይደለም። ከቤተ ክርስቲያን ደጅና ከፑልፒቱ አውርደን ላያችን ላይ እናደርገዋለን። ኢየሱስ የተሰቀለበት መስቀል የእኔ መስቀል ነው። እኔ የምሸከመው መስቀል ደግሞ እሱ የከፈለውን ዋጋ ስለ እሱ ነው። ስለ እሱ፣ ስለ ክርስትናዬ፣ ስለ አምልኮቴ አመፃን እንቢ ብዬ የማልፍበት እንቢ ያልኩበት መከራዬ፣ ጥቅምን ረብን የተወኩበት እምቢ አልኩበት መከራ፣ መከራው ስለ እሱ የምትከፍለው ዋጋ፣ እሱ መስቀሉ ስለ እኔ ነው። እኔ ደግሞ አሁን የምሸከመው መስቀል ስለ እሱ። ኤፌሶን ምዕራፍ አምስት ቁጥር ሁለት ክርስቶስም ደግሞ እንደወደዳችሁ፣ ለእግዚአብሔርም የመዓዛ ሽታ የሚሆንን መባንና መስዋዕትን አድርጎ ስለ እናንተ ራሱን አሳልፎ እንደሰጠ። ስለ ማን ነው አሳልፎ የሰጠው? ተቀጥቶ ነው? ፍርደኛ ሆኖ ነው? ጥፋተኛ ሆኖ ነው? ስለ ማን ነው እኔ ከዚህ በኋላ የምሸከመው መስቀል ደግሞ ስለ እሱ ነው። አሁን የምነግር መከራ ስለ ሆድህ፣ ስለ ጥቅምህ፣ ስለ መብትህ፣ ስለ ስምህ ለምን ተነካው ብለህ የምትገባበትን መከራ አይደለም። እሱ መከራ አይባልም፣ አይመዘገብም፣ አይታይልም። ስለ አንተ የተደባደብከው፣ ስለ አንተ የተመታታው፣ ስለ ሆድህና ስለ እንጀራ ካልነዳው ብለህ የገባበትን መከራ አይደለም ካላገባው ብለ የገባበትን መከራ አደለም። ሀፍታም ካልሆንኩ ትርፍ ካላካበትኩ ለምን ተነካው ብለ የገባበትን ስለ ስምህ የገባበትን መከራ አይደለም። ከዚህ በኋላ መከራ ብዬ የምናገረው እሱ መከራ ተወጣው። ክብርም የለውም አክሊልም የለውም ሽልማትም የለውም ተወጣው። ዛሬ የምናገር መከራ አልሰግድም ብለ በእሳት መካከል ስለገባበት፣ ያን ጊዜ የአማልክት አምላክ ይገባል እሳቱ ውስጥ ይገባል መከራ አለ ግን የገባውበት መከራ ስለ ክብሬ አይደለም፣ ስለ ትርፌ አይደለም። ስለ እሱ ነው። ስለማን ተሰደብክ? ስለማን ተነቀፍክ? ስለማን ተገፋ? ስለማን ተፉብህ? ስለማን ናቁህ? ስለማን ቸላሉህ? ስለህን ንገርኝ። ኢየሱስ መንግስት ተቀምቶ ሲዋጋ ጲላጦስ አግንቶ አደለም የሰቀለ ኢየሱስ መብቱ ተወስዶበት መብቱን ሲከራከር አደለም የተሰቀለ ኢየሱስ ስሙ ተወስዶበት ስሙን ሊያስመልስ ባደረገው ውጊያና ፋይት ውስጥ ታስሮ ተይዞ አቅማንሶት ሶት አይደለም የታሰረው። ስለ ስም ተዋግተ የደረሰብህን መከራ ትንገረኝ። ስለ መብትና ስለ አልነኬነት የገባበትን መከራ አጋቦሱን ስታግበሰብስ ትርፍ ለማግኘት ተበለጥኩ ብለህ ተቀደምኩ ብለህ የገባበትን አመፀኛነት መከራህን አደለም የምፈልገው ስለ ስሙ ጴንጤ ከሆነ ጀምሮ ተጃጃለ ተብለ የተገፋበትን ወደ ቤተ ክርስቲያን ነ የሚሄደው፣ ስቲ ከባልሽ ጋር የተጣላሽበትን መከራ ሽንገሪ። ታላቅ ወንድሜ ያግዘኝ ነበር፣ ጴንጤ ከሆንኩ በኋላ ቦር ቦር የሚሰጠውን ጥቅም አቆመብኝ፣ መብላት አልቻልኩም፣ ያልከውን መከራ፣ ስለ ክርስቶስ የከፈልከውን መከራ ንገረኝ። ኢየሱስን ስሰብክ አግኝተው መስሪያ ቤት አስወጡኝ፣ ቤተ ክርስቲያን ሲሄድ አግኝተው ስለ ቤተ ክርስቲያን መምጣት ስለ አምልኮት የከፈልከውን መከራ ለዚህ ነው ስለ ስሜ እናቱን አባቱን ወንድሙን ሚስቱን የማይተው ብኖር ለእኔ ሊሆን አይገባም፣ ግን አይቆመም። ስለ እኔ በምድር መቶ እጥፍ በሰማይ የዘላለም ሕይወት። በምን ተነቀፍሽ? በምን ተገፋሽ? በምን ናቁሽ? እኒ የሚያከብሩት ዘመዶችሽ ተሽቅርቅረሽ ወጥተሽ ከምሽቱ አምስት ሰዓት ብር ብተንኳኩ ማንም ምንም ማይማይልሽ አጎትና ወንድምሽ ኢየሱስ ስትይ ተነሱብሽ መስሪያ ቤት በምን ፊትሽን አዞርብሽ ያጅ ጴንጤ ብለው በነገርኝነትሽ ወዲያና ወዲህ አለቃ በምታሚበት መንፈስሽ አይደለም ግን፣ ስለ ክርስቶስ መስሪያ ቤት ገፉሽ። እሱ ነው ክብርሽ፣ እሱ ነው መስቀልሽ፣ እሱ ነው በልብሽ የያሽው ክብርሽ። እሱ ነው ከበታች የነበረውን ከበላይ የሚያደርገው። ንገረኝ መከራን በምን እንደደረሰብን። ንገረኝ ወዘመኔ ሰው ተናግሮኝ የማያቅ በቁንጦት ያደኩልች ነኝ። እግዚአብሔር ያው የተመታውት ክርስቶስ ካልኩ በኋላ ሰው የሰደበኝ ክርስቶስ ካልኩ በኋላ የተተፋብኝ ክርስቶስ ስሜ ለሜዳ የተሰጠው ክርስቶስ ካልኩ ራእይ ብዬ ከጀመርኩ በኋላ ቤተ ቤተ ክርስቲያን ቤተ ክርስቲያን ስላልኩ አንድም ሰው በምን የማያማኝ ቤተ ክርስቲያን አልኩ። ኢየሱስ ስል አይወዱም። ቤተ ክርስቲያን ስል አይወዱም። ሙሉ ጊዜ እንሰጥ አይወድ። ራእይ የለህም አሉኝ። ከርታታነህ አሉኝ። ለምን ሰርታት በላህም አሉኝ። ስለምንድን ነው እሱ ነው መስቀል። እንጨት አይደለም እሱ ነው መስቀል። እሱ ነው እሱ ስለ አንተ የተሰቀለበት እንዳለ አንተ ስለ እሱ የምትከፍለው ዋጋ ይሄ ነው። ስለ ስሙ እሱ ዙሪያ ላይ ባለ ነገር አለካም እቀደሳለሁ ብለሽ ስለተውሹ ይቅርብኝ ብለሽ የተውሹ እሱ ነው መስቀልሽ። አንድ ከብዙ ዓመት በፊት የሰማሁት እውነተኛ ታሪክ ይህን ስብከት ስጽፍ ፊቴ ድቅናለ። ልጅቷ አንድ መስሪያ ቤት ልትቀጠር ሄደች። ልትቀጠር ስትሄድ የሚያነጋግራት ማናጀር አመላለሳት። ተሆነ ሰዓት ላይ ግን አድገኛ ጥያቄ ጠየቃት። ወይ ይሄን ያል ብር አምጪ ወይም ደግሞ ከአንቺ ጋር ሻይ ቡና ማለት እፈልጋለው አላት። ልጅቷ ይህን ጥያቄ ሲያቀርብላት አለቃ ሆይ አለችው፣ ዚህ ካኮ መስቀል አልጋሃል አለችው። ይሄ ጌጥ ነው አላት። ያልኩሽን አርጊ ይሄ ጌጥ ነው አላት። እኔ ደግሞ አለችው፣ እዚህ ጋር አላረኩም። እዚህ ጋር መስቀል ስላለኝ አልችልም። ወንድሜ ጣውላ ባንጠለጠል አይደለም፣ በልብ በያዘ ነው። ታቶ በተነቀሰ አይደለም፣ በልብ በያዘ ነው። ጆሮ ላይ ባንጠለጠል አይደለም። መስቀል መስቀል እዚህ ጋር የሚንጠለጠል እዚህ ጋር የሚንጠለጠል አለ። መስቀል እዚህ ጋር የሚያዝ መከራው ነው። ያቺ ሴት ትልቅ መስሪያ ቤት ሚስ አደረገች። ታርግ ቀጥሎ ያገኘችውን ክብር ፖዚሽን ባላቅም፣ እንደ ከበረች ግን እንደዚሁ ይገባኛል። ምን ተውሽ። ይሄ በዚህ ዘመን የሚነገር ክርስትና አይደለም። ጮሌውን ነው በዚህ ዘመን ላጥላጥበል ነው። ቦጨቅ አርግና የሚሰጠውን ሰጠህ አምልጥ ነው የዚህ ዘመን ጥበብ ነው ነው የሚሉህ። እቺም የምድር ጥበብ እሱ ነው። መስቀል ምን ታውቅ። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 12 በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ቢኖሩ የሚወዱ ቢኖሩ ይሰደዳሉ። ነገር ግን ክፎች ሰዎችና አታላዮች እያሳቱ እየሳቱ በክፋት እየባሱ ይሄዳሉ። አሳቾች፣ አመፀኞች፣ ክፎች እየሳቱ እያሳቱ። ምኑንን ምኑንን ቤተ ክርስቲያን አልመጣንም አንቺ ቤተ ክርስቲያን ቤተ ክርስቲያን ትያለሽ? ምን እኛ እዚህም እዚህም እዚህም ብለን ይሄው ጃኬት ቀየርን፣ ፌስቡክ ላይ ኢየሱስን እየመሰሉ የሚሄዱ ይሰደዳሉ። መሰደድ ማለት ከአንድ ሀገር በተጽዕኖ ወደ ሌላ ሀገር መሄድ ነው። ከማህበረሰብ ድንገርህ፣ ከመሰልክ ከቤተሰብ ትሰደዳል፣ ከመሰልክ ከመስሪያ ቤት አልተስማማም። መስለ ሳይሆን ተመሳስለሽ እንጂ የሚመሳሰሉ ሳይሆኑ የሚመስሉ ግን ይሰደዳሉ። እሱ ነው መስቀል እምቢበል አጠገብሽ ያለው አራዳ ጴንጤ ጀምርሻል። እውነታቸውን ነው ከፋፍለውን አልኩ አሬጳ አራዳው ጴንጤ ማለት ነው። አዛቦች ከፋፍለውን አልኩ አሬጳ ይለዋል አራዳ ጴንጤ ጮሌው። ይሄ ከአስር ዓመት ወደዚህ የመጣው ነው። በትንቢት መንፈስ ቸርች ገባው ትበላለ፣ ትጠጣለ፣ ትንዳለ ምናምን እየተባለው ምንም መከራ ስትለው ይሄ ነው ክብር ግን፣ የሚገርመ ይሄ ነው፣ ይሄ ነው ግን የሚያቆመ እንዳትሰነጣጠቅ የሚያደርገ ግን ሰራዊት መስቀሉን፣ ይሸከማለው አሁን እኮ መከራ የማይቀበል መስቀል አልባ የተሰነጣጠቀ፣ እኔ የሚቀጥለው ጄኔሬሽን ምን ይሆን ያልኩት፣ ጳውሎስ ለጢሞቴዎስ የሚመክረው ምክር፣ እነ ጴጥሮስ የሚናገሩት ከኢየሱስ የተቀበሉት ወንጌል፣ ወንጌል እኮ ተበርሷል። እንመልሰዋለን ባክ ቱ ዘ ኦሪጂን ቤተ ክርስቲያን፣ የቀደመው ማስፈራቷ ላይ ትመጣለች። ናፈቀኝ ጌታ፣ ናፈቀኝ ጌታ። አንዱ ከሽጋ የሚመጣጠን የሚያስፈራ ቁመናው የሚያስፈራ መጣ የሚባል ጴንጤ ይመጣል። ሽታ ያለው የሚያካብድ ሳይሆን የሚከብድ በጨርቃጨርቅ በባብ አርቲፊሻል የሚያካብድ ሳይሆን የሚከብድ ዮሐንስ አያካብድም ይከብዳል የበራ ማር እየበላ የበላ ይከብዳል ጠፍር ለብሶ ቤተ መንግስት ያለውን ሰውዬ ያስደነግጠዋል ያድናል አሜን ኢየሱስ ያድናል አሜን ኢየሱስ ያድናል አሜን እግዚአብሔር ይባርክ ኢየሱስ ያ ኢየሱስ ነው፣ መስቀል የተሸከመ ነው። ወንድሜ መስቀል አልባ አይደለም፣ መስቀል የተሸከመ ፔንጤ ነው። መስቀል የሌለው ስታይል ይዞ የሚወጣ ይኸውልህ፣ ስታይል ያለው ያዟ አስቀመጧ እና አለዋ እና መከራ አልቀበልም አለው ቻለንጅ አልቀበለ ያው ወጣ። አየህ ለምን መሰለህ? መስቀል ጥሎ አለ። መስቀል የጣለ ይደባደባል። መስቀል የያዘ ግን፣ መስቀል የተሸከመ መስቀል ያለው መስቀል የያዘ ኢየሱስ ያድናል። መስቀሉን ተሸክም። በከተራለው መስቀል አልባ ክርስትና አልፈልግም።

መከራ የማይቀበል ስለ ክርስቶስ ቻሌንጅ የማይወድ ስለ ክርስቶስ መገፋት የማይወድ ስለ ክርስቶስ ሊተፋበት የማይወድ ለምን ነካችሁኝ? የሚል ለስሙና ለመብቱ የቆመ መስቀል ያልተሸከመ፣ አያችሁን? ሰውዬ መስቀል የተሸከመ አይደባደበም። መስቀል የተሸከመ ይመርቃል። መስቀል የተሸከመ መከራው እንደሆነ ያውቃል። ስለ ስሙ የሚከፍለው ዋጋ እንደሆነ ያውቃል። መስቀል የጣለ ግን እጁን ይሰበስባል። ለምንድን ነው የምትነካኝ? እኔም ጉልበት አለኝ። ሁ ማይነስኩ እንዲኖር ሊሆን ነው። አትነኪም ቤትሽ ማን ነው ስለ ክርስቶስ መከራ የከፈለ? ስለ መብቱ እንጂ ቤተ ክርስቲያን በመሄድሽ የተቀበልሽው መከራል ስለ ቸርች። ይህን ስራ አልፈልገው አምልኮቴን የሚያስጥለኝ ስራ ነቴክ ኢየሱስን። ይሄ የፈርኦን ጥበብ ነው። ስለ ክርስቶስ እንቀዋለሁ አትበል። ይሄ ነው እኮ መስቀል። መስቀል እንጨት ነው። መከራ መቀበል ማለት ደሃ ሆኖ ኑሮ ደሃ ሆኖ መሞት ነው። ስለ እሱ የተከፈለ ዋጋ ስለ ስሙ የተከፈለ ፕራይስ ነው።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

ባለፈው አንድ መቶ ሰላሳ ስድስት ኮሎኖች እናቆማለን ብለን ያቀረብነውን የቤተክርስቲያን የህንጻ ግንባታ ስራ ጥሪ ተቀብላችሁ